ይሄንን ቪዲዮ ለክርስቲያን ወገኖች ያድርሱልኝ። ስሙት ፍርም ወንጀል ሰርቶ ከሆነ ለህግ ማቅረቡ በመጀመሪያ ደረጃ፣ ይሄንን ንግግር የተናገርኩት እኔ ያለ ማስረጃ አይደለም። በካምብሪጅ ዩኒቨርሲቲ ላይ መምህር የሆኑት ጄስቲን ሜጊት የተባለ ግለሰብ እንዲህ በማለት ይናገራል። አይሁዶች ኢየሱስ ክርስቶስን የገደሉት የአእምሮ ችግር ስለነበረበት ወይም የአእምሮ ታማሚ ስለነበረበት ነው በማለት ይናገራል ማለት ነው። ሌላኛው ስኮላር ደግሞ ቻርሊስ ቤንት ሳንጊል የተባለ ግለሰብ ወንጌላትን እንዳነበብኩት ከሆነ ኢየሱስ ክርስቶስ የአይምሮ ችግር ነበረበት፣ እብድ ነበረ በማለት በግልጽ ቋንቋ ይናገራል ማለት ነው። ታዲያ እነሱ ሲናገሩ ትክክል የሚሆንበት እኔ ስናገር ደግሞ ስህተት የሚሆንበት ምንም ምክንያት የለም። ምክንያቱም በቂ ማስረጃዎች ስላሉኝ ማለት ነው። ስለዚህ እኔ የተናገርኩበት መንገድ፣ ቀጣይ ደግሞ ይሄንን በማስረጃ የተናገረው የወንድማችንን አብዛኛ ቪዲዮ ላይ ስትቀባበሉት እያየሁ ነበረ በማስረጃ ነው። ስድብ አይደለም። እንደዛማ ከሆነ ወይም ስድብ አልተሳደበም ቁርአናችሁ ላይ ያለ ሐዲሳችሁ ላይ ያለ ነው ካላችሁ፣ እስቲ ነብዩ ሴት ደፈሩ የሚል ከቁርአንም ከሐዲስም እስቲ አንድ ነገር አምጡልን። ነብዩ እንዲዚህ ያደርጋሉ እንዲህ ያደርጋሉ ተብሎ ስድብ ቁርአን ላይ የተገለጸ ነገርና ሐዲስ ላይ የተገለጸ ነገር ከሆነ አሁንም ችግር የለውም። እኛ ጋር ከሆነ ችግሩ እኛ እራሳችንን እንፈትሻለን። እሱ ምንም ጥፋት የለበትም። ከዛ በተጨማሪ ግን ስድቡን ነው እኛ እየተቸነ ያለ ነው። መሳደብ ለምን ይሰድበናል ለምን ያንቋሽሸናል? የሚል ነው ንጹህ ሆነን ሳለ። ሲቀጥል ውዱ ነቢያችን ላይ የማንደራደርበት ምክንያቱ ይሄ ነው። ጥፋት የለባቸውም። ስህተት የለባቸውም። እሳቸው በእሱ አንድ ቤት የሚነገሩ የሚወደሱ ወይም ደግሞ የሚዘለፉ ሰው አይደሉም። ከዛ በተጨማሪ ደግሞ ይሄ ነገር ትክክል ሆኖ ከተገኘ ትክክል ሆኖ ከተገኘ ከዚህ በፊት የሰራውት ቪዲዮ አለ ሙስሊሞች የሌላ ሰው እምነትን መተቸት ማንቋሸሽ እንደሌለባቸው የሰራውት ቪዲዮ አለ። እሱን ገብታችሁ ፔጅ ላይ ተመልከቱት። አሁንም ይህን ቪዲዮ ተመልክታችሁ ተመለሱ። እንግዲህ ወንድማችን እንደገለጸው ኡስታዞች መክረውት አግባብ እንዳልሆነ ስላወቀ ቪዲዮን አጥፍቻለሁ። ያጠፋሁትን ቪዲዮ መልሰው አምጥተውብኝ እንደገና ድጋሚ ይህንን ነገር ክስ የእሱን ነውር ለመሸፈን የኔን ቪዲዮ እየተጠቀሙ ነው ብሏል። ከዛ በተጨማሪ ይቅርታ ጠይቅ ያለሁኝ ከፔጄ ላይም ደግሞ ደልችዋለሁ፣ ከንስያዋለሁ ብሏል። ታዲያ ምን ትፈልጋላችሁ? የእኛዎች ይቅርታ ይጠይቃሉ፣ የእናንተዎች ግን በአመጻቸው ላይ ይቀጥላሉ። እፎይን የመሰለ ማለት ነው። አሁንም ይህን ሰምታችሁ ተመለሱ። ይ ሙስሊም እንደሆነም ጭምር አንድ ከሀዲ ስለ ኢየሱስ ክርስቶስ መጥፎ ነገር ስላወራ ብቻ አንስቼ ያንን ማውራት የለብኝም ብዬ ሀሳቡ ላይ አምኜ ኡስታዞችም ጭምር ስለመከሩኝ ቪዲዮዎችን አጥፍቼ ነበር ያንን ያጠፋሁትን ቪዲዮ። ስለዚህ አሁንም እንደሰማችሁት ሃይማኖትን ከሃይማኖት ጋር ሊያጋጭ ሆን ብሎ የተነሳ የእስላም ጸር የሆነ አካል ነው። የተናገረው ነገር ትክክል አይደለም። ሽፋን ሊደረግለት አይገባም። ይቅርታ አደባባይ ላይ ወጥቶ ይቅርታ ሊጠይቅ ይገባል። ይሄ ብቻ አይደለም። ቪዲዮዎቹ ላይ ቤቱ ገብታችሁ ብትመለከቱ በጣም ለመስማት እሱ የተናገረውን ነገር እኛ ደግመን ለመናገር የምንሸማቀቅበት ነው። ከአንድ በቱ የሚወጣው እና ይህን ነገር እስካላቆመ ድረስ እኔ እፎይ ነን ብትሉ እኔ በዚህ ገባ በዚህ ወጣ ብትሉ ሁሉም በአጠቃላይ ክርስቲያን እፎይ ነው ምናምን ብትሉ፣ ወላ የትም እናቱ ሆድ ቢገባ የትም ሊያመልጥ አትችልም አይችልም፣ ልታስመልጡትም አትችሉም። ስለዚህ የሚበጀውን ነገር ግን አሁንም ሀገሯ ወደ አላስፈላጊ ነገር እንዳትወስዷት፣ ሌላ ብጥብጥ እንዳታስነሱ፣ ለህግ አካል አሳልፋችሁ ስጡ። ይሄ ነው ጥያቄያችን።